ማርያም አምላክዋን ነው ልጇን ነው የወለደችው? አምላክዋን እሺ ጥሩ። ስንት አምላክ አለ? እ አምላክዋን ነበር ጡት ስታጠባ ነበረች። ጡት ስታጠባ የነበረው አምላኳን ነው ወይስ ቆይ ቆይ እንዳትወጣ ጡት ስታጠባ የነበረው አምላኳን ነው ልጇን ነው ያረገለበት ካት ተገለባበጣት አትገባበዙ ጡት ያጠባቸው አምላኳን ነው ልጇን ነው ልጇ ነው እንጂ አምላክ አይደለም ማለት ነው። የወለደችው አምላኳን አልወለደችም ማለት ነው። ስለዚህ ያው እሺ፣ ይሄ የተወለደው ልጅ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው እ ውይ እንቀኝ አባቴ ምንም ችግር የለውም። እሺ በቃ ቀለል ላድርግልህ። አንደኛ ምን ላይ መሰለ፣ አንዴ ልስጥህ። ሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ ላይ እንዲህ ይላል መጽሐፉ ሲናገር፣ መላኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸነሻለሽ አለ ወንድ ልጅም ትወልጃለሽ። የተወለደው ልጅ ወንድ ልጅ ነው አይደል? ወንድ ልጅ ከሴት የሚለየው ምንድን ነው? ወንድ ልጅ ከሴት የሚለየው በጾታው ነው። ይህንን ወንድ ልጅ ታመልከዋለ በል እንጂ ወንድ ልጅ ወንዱ ልጅ ታመልከዋለህ። ጾታ ታመልካለህ ማለት ነው። ያን ነገር ኧረ እሷ እንዳትሰማ። እንዴት ያ ነገር ይመለካል? ጾታ እንዴት ይመለካል? እዚህ ጋር የተወለደው ልጅ ወንዱ ልጅ ኢየሱስ ተብሏል። ላይ ምን እንዳለ ትጸነሻለች፣ ወንድ ልጅም ትወልጃለች። ያ ወንዱ ልጅ ስሙ ኢየሱስ። ስለዚህ ወንዱ ልጅ ጾታ አለው። ልብ አድርግ። እንደገና ደግሞ ይበላል ይጠጣል። ከበላ ከጠጣ በኋላ ደግሞ እንደምታውቀው ያው የሚሸኝ ነገር አለ አደለ፣ ሽንት ቤት ምናም የሚባል ነገር አለ። እውነት ኢየሱስን ስታመልክ ይህንን ለብቻ ነጥለን ነው የምታመልከው፣ ወይስ ኢየሱስን ሙሉ በሙሉ ታመልከዋለህ፣ ወይስ እነዚህ ሙሉ አንድ ላይ ታመልካቸዋለህ? ለምሳሌ ላሳየ ላሳየ። ለምሳሌ አይ፣ በጣም መሳሳሪ ጥያቄዎች ናቸውና፣ አይ፣ ተመልከት። ኧረ ሚስትህን አታስጎብኝን፣ ተው፣ እንደው ግዴለ። ለምሳሌ ኢየሱስ ምግብ ይመገብ ነበር አደለም? ምና ለመሰለ መጽሐፉ ሲናገር የሰው ልጅ እየበላና እየጠጣ መጣ ይላል፣ ማቴዎስ ወንጌል ምዕራፍ 11 ላይ ማለት ነው። ኢየሱስ ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ተራበ ይላል። ሲራብ ደግሞ ይበላል። ያው የሉቃስ ወንጌል ምዕራፍ 24 ቁጥር 41 ላይ የሚበላላችሁ ነው ብሎ ጠየቃቸው። ከዛ በላ፣ የተጠበሰ ዓሳና ቁራጭ የተጠበሰ ዓሳ ምናምን በላ። አሁን ጥያቄው ይሄ ቁራጭ የተጠበሰ ዓሳ ኢየሱስ ውስጥ ከገባ በኋላ ያው የኢየሱስ አንዱ አካል ነው አይደል? የሚሆነው አይደል? ይሄ አሳ ማለት ነው። እሺ ይሄ አሳ፣ በዚህ አሳ የተገነባ ሰውነትን ታመልካለህ። ምክንያቱም ሉቃስ ወንጌል ምዕራፍ ሁለት ቁጥር ሃምሳ ሁለት ላይ ኢየሱስም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ። በጥበብ በቁመትም ያድግ ነበር። በቁመት የሚያድገው የሚበላው ነገር ስለነበር ነው። የሚበላ ነገር አንድ ላይ ታመልካለህ። እሺ የሚበላው ነገር ደግሞ እዚህ ውስጥ ይገባል። እንደምታውቀው ይሄ ትልቋ አንጀት ነው ታውቃለህ አይደለ? ትልቋ አንጀት ደግሞ የሚያከማቸውን ነገር ታውቃለህ። ስለዚህ አንድ ላይ ይሄንንም ታመልካለ፣ ጾታውንም ታመልካለ። በዛ ላይ ደግሞ አንድ ሰርፕራይዝ አለ። ለምሳሌ የትኛዋ መሰለች ሰርፕራይዟ? እቺ የግርዛቷ ጊዜ ማለት ነውና፣ ምን አለመሰለ መሰለ መጽሐፉ ሲናገር፣ ያው እዚህ ጋር ያው ተመልከተ፣ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላ ጊዜ አለ። ኢየሱስ ተገርዟል። እሺ ኢየሱስ፣ ከኢየሱስ ተገርዞ የተጣለውን አካልስ ተመልከዋለህ? የኢየሱስ አካል ነውና፣ ወይ ዘንድሮ ጌታስን ይመለካል አይመለክም? አይመለክም። አዎ ጾታስ ይመለካል አይመለክም? ጾታ አይመለክም። መቼስ እሺ ፍጡር ይመለካል፣ ፍጡር ይመለካል፣ ፍጡር ይመለካል እ ፍጡር ይመለካል። ወዳጄ ስም ማን ነው ግን? እስቲ ስምን እየጠራሁ ብናገር ይሻላል። ስምን መጥራት እየጨነቀኝ ነው። እዚህ ላይ ባለው ፍጡር ይመለካል? ሚኪ፣ እሺ ፍጡር ይመለካል? ሚኪ፣ እንዴት ይጨንቃል እ አይ ጂ ምናምን ነው የሚለው፣ እንደዛ ነው ሚኪዬ። ፍጡር ይመለካል ሲሪየስሊ? እስቲ ይመልስልኝ። ፍጡርን ታመልካለህ አንተ? ፍጡር እንዴት ይመለካል? አይመለክም አይደለ ፍጡር። እናንተ ሰው ታመልካለን? ፈጣሪን እንጂ ምታመልከው እኮ። ኢየሱስ ሰው ነኝ ብሏላ። ላሳየሽ ኢየሱስ ሰው ነኝ ያለበትም ያው ምን አለ መሰለሽ ኢየሱስ እኔ ሰው ነኝ ዮሐንስ ወንጌል ምዕራፍ ይኸው ላሳይሽ ቆይ ግድ የለሽ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ነገር ግን አሁን ከእግዚአብሔር የሰማሁትን አለ ስንት እግዚአብሔር አለ አንድ እግዚአብሔር የሰማሁትን እውነት አለ የነገርኳችሁን ሰው አለ ስለ ራሱ ሲናገር ሰው ነኝ አላየሽ ልትገሉኝ ትፈልጋላችሁ እንደ አብርሃም እንዲህ አላደረገም አለ በጣም የሚገርም ጥቅስ ልስጠሽ ሐዋርያ ሥራ ምዕራፍ ሁለት ቁጥር ሃያ ሁለት ላይ በጣም የሚገርም ጥቅስ ነው ያዙት ይህን ጥቅስ እሺ ምን ይላል መሰላችሁ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ እየተገለጠ ምን ነበር አለ? ምን ነበር አለ? ሰው ነበር አለ። ኢየሱስ ሰው ነው የነበረው እንጂ አምላክ አይደለም። ኢየሱስ አንድም ቦታ አምላክ እኔ አምላክ ነኝ አምልኩኝ ብሎኝም ብሎ አያውቅም። ኢየሱስ አንድም ቦታ እንደውም ምን አለመሰላችሁ በጣም የሚገርም ጥቅስ ልስጥ። አንደኛ ጢሞቴዎስ ምዕራፍ ስንት ላይ መሰላችሁ? ምዕራፍ ሁለት ቁጥር አምስት ላይ ምን ይላል? አንድ አምላክ አለና አለ። ስንት አምላክ? አንድ አምላክ አለና፣ በአንድ አምላክና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት። ስለዚህ አንድ አምላክ ካለ ኢየሱስ ከአንዱ አምላክ ውጭ ነው ማለት ነው። በደንብ ልብ አድርጎ፣ ኢየሱስ ራሱ የተናገረውን ነገር ነው እኔ የምነግራችሁ። ደግሞ ማርቆስ ወንጌል ምዕራፍ አስር ቁጥር 17 እና 18 በደንብ ያዘ ሚኪ። እሺ ምን አለ? ኢየሱስም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ምን አለው? ቸር መምህር ሆይ አለው። ኢየሱስም ከዛ ምን አለ? የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው። አለ የዘላለም። አሁን ኢየሱስ ቀጥታ ወደ መልሱ መግባት ሲገባው ምን አለ ግን? መልሶ ኢየሱስ ይሄንን ማረም ፈለገ። ኢየሱስም ስለምን ቸር ትለኛለህ አለው ስለምን ምን ቸር ትለኛለህ፣ ከአንዱ ከአምላክ ከእግዚአብሔር በቀር ማንም ቸር የለም። አየኸው እየችው፣ እኔን ቸር አትበሉኝ፣ አንዱ አምላክ ነው ቸር፣ እኔ አይደለሁም እያለ ይናገራል ኢየሱስ ኢቭን። ይሄ አንዱ አምላክ ቸር ስለመሆኑ ብቻ ሳይሆን በትክክለኛ አንድ አምላክ መሆኑንም ይናገራል። ለምሳሌ ምናለ መሰለህ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል መቅደላይት ማርያምን ሲነግራት ኢየሱስም ገና ወደ አባቴ አላረግኩም እና አተንኪኝ አላት፣ መቅደላዊት ማርያምን ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ኢየሱስ አምላክ አለው፣ ጋይስ አምላኬ እያለ ይናገራል። ይሄንን ነገር ደግሞ የኤፌሶን ጸሐፊ ሲጽፈው ኤፌሶን ምዕራፍ አንድ ቁጥር ሦስት ላይ እንዲላል ተመልከት ዓለም ሳይፈጠር በፊቱ ቅዱሳና ነውር የሌለብን፣ ቆይ ይቅርታ፣ እዚህ ጋር ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ፣ ይባረካለ የማ የኢየሱስ ክርስቶስ አምላክና አባት ይባረክ እንጂ ኢየሱስ አይደለም የሚለው። ኢየሱስ አምላክ አለው ማለት ነው። ልባርክ። ስለዚህ ይሄ አንዱ አምላክ ደግሞ በአጭሩ ማለት ነው በአጭሩ የሚሞት አምላክ አይደለም ኢየሱስ። ለምሳሌ ኢየሱስ የተናገረውን አንድ ጥቅስ ልስጥ። መጀመሪያ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ልባርክ አባታችሁ አንዱ እሱ የሰማዩ ነውና አለ ኢየሱስ ሲነግራቸው፣ በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ጥያቄ ሚኪ፣ አንተ አባት አለ፣ አባትህን አባቴ ብላ አትጠራውም እንዴ? ጠሯል እኔም አባት አለኝ አባት ብዬ ይጠራለሁ። አሁን ችግሩ ግን ኢየሱስ በምድር ላይ አባታችሁ አንዱ እሱ የሰማዩ ነውና ሲል አምላካችሁ ለማለት ነው የፈለገው። አየህ፣ አባታችሁ እሱ አንዱ የሰማዩ ነው እና በምድር ላይ ማንንም አባት ብላችሁ አትጥሩ ሲል እሱ አንዱ እያለ ነው። የአንዱ ደግሞ ኤፌሶን ላይ ሲናገር ኤፌሶን ምዕራፍ አራት ቁጥር ስድስት ላይ እንዲህ ይላል ከሁሉ በላይ የሚሆን አለ በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አየ አንድ አምላክ የሁሉም አባት አለ። ይሄ አንዱ አምላክ የኢየሱስም አባት የሰው ልጆች ሁሉ አባት አምላክ ነው ማለት ነው። በትክክል ስለዚህ አሁን ነገር አስመልክቶ በቃ እሱ ከእግዚአብሔር ዘንድ የመጣ ማለትም ያው ለከለ ነቢያት ሁሉ እሱም ነብይ ነው። ባይሆን ምን አለ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እንዲህ ይላል። ያዘልኝ አንዴ። ጥሩ ጥቅስ ነች። ያዘልኝ። ይሄ አምላክ እንግዲህ እንደዚህ ይላል ብለህ ከጠበቅክ በጣም አስቸጋሪ ነው። እኔ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። እንደሰማሁ፣ እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። አየኸው፣ አምላክ እውነት፣ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። ይሄንን ይላል። አንድ አምላክ በጭራሽ ሊል አይችልም። አንዱ አምላክ እንደዚህ አይልም።